እንደምን? እግዜር ሰማይ ቤት እንዴት ነው? እመጣለሁ ብለ ቆየ ሕሳብን ነው። እኛማ ለልፋ ላፍታ ለቃ ማመልከቻ ጽፈን በወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድራ ተካራ ህግጋቱን አልፈን ደብዳቤ ላክንልህ አይነን ካየነው ሁለት ሺህ ዘመን እንደ ቀልድ አለፈ የመምጣት ዘመን እየኮሰመነ መቅረት ገዘፈ እንደውም እንደውም በመጣሎ ተስፋ ሁለት ሺህ ዘመን ገትሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው ዜራ በሻ ነው እያሉ ያሙሃል። እኔ ምን አውቃለሁ አመስግኖ ሲሉኝ እልልታ የማቀልጥ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ እግዚኦ በል ሲሉኝ እምባይን የማፍስ አሌሉያ ሲሉኝ በሳቅ ልቤ የሚፈስ ምናምንት ይውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ እኔ ምን ግን አንተ ደህና ነህ ከምር? እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው እዛስ ቤት? ገነባ ዛሬስ በድንኳን ነው? እኛማ ይሁል በቤት ኪራይ ችንካል እየተሰቀልን ኤሎሄ እንላለን ዳቦ እንድጥልልን። ወደ ላይ ገነባን ወደ ጎና ሰፋን ወደ ላይም ከላይ ወደ ጎንም ከጎን እንደ ጉር ተገፋን፣ ቤት ለእንግዳ ማለት ጭራሹን ጠፋን! አባታችን ሙሴ እንዴት ነው ለክብሩ ውቅያኖስ መክፈያው ወደ ናናት በትሩ። እኛም አየውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላስን። ንገርልንና በትሩን ያወሰን እናልህ እግዜር ወይ? ከተስፋ ምድር ወደ ሌላ ተስፋ አለን እየኳተን። መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታን ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላ አላክልን ብሏል ወድድኝ ሰማይ ቤት እንዴት ነው? ዳዊትስ ደና ነው? ዛሬም ይዘምራል ዛሬም ይፎክራል? ሰላም ነው ጠጠሩ ሰላም ናት ወንጭፉ እዛ ሳቅን ገዛ ጎሊያድ ተራራው ጎሊያድ ግዙፉ እልፍ ዓላፍ ጎልያድ ከቡን ሲደነፋ ወንጭፉን ጠቅልሎ ምኖ ዳዊት ጠፋ። ብለሃ አል በድልኝ ለረከሰ ጠጠር፣ ለሞላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነው ጌታዬ፣ ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢው ይላት ምን ነው? አንተ እንደምታውቀው ዐሥራ ሶስት ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ የመጣውወር ሁሉ ፀሐይ እያዘለ የተሾመ ሁሉ ፀሐይ ነኝ እያለ የ 1 ወር የእግዜር ፀሐይ የወር የእግዜር ጀመር ባቃጠላት ምድጃገር ይችላል ፀሐይ ሆኖ እንደ አረግዜር በናትህ በጭንቃማላጇ ባዘለ ጀርባዋ እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ገደለና እናለህ ጌታ አጥሮናል። ስም ያለው ሞኝ ነው፣ ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሸጠን ሰላሳ ጭብጨባ እንቀበላለን። ተው የኛን ነገር፣ ሰማይ ቤት እንዴት ነው? ዮሐንስ ደናናት ያው፣ የልጅ ልጆቿ በግሯ ተተክተው፣ የፍሬው ሲገርመን ግንዱንም አንክተው፣ ለፍጥረተ አዳም ባይኑ ይገምጡታል። ሰይጣንም ደና ነው፣ ኑሮ ተስማምቶታል። ሰውን ለማሳሳት ላይ ታች ማለት ትቷል።